በዚህ ቪዲዮ የምናየው ብዙዎቻችን የምንቸገርበትን የኢንተርኔት ስፒድ እንዴት ማወቅ እንችላለን ስንት ሜግ ነው ያስገባ ነው የሚለውን እንዴት ነው ማወቅ የምንችለው የሚለውን እናያለን ማለት ነው። ያንን ኢንተርኔት ያስገባ ነው ከኢትዮ ቴሌኮም ሊሆን ይችላል፣ ከዌብ ስፕሪክስ ሊሆን ይችላል። እስቲ ቴስት እናደርጋለን ማለት ነው። በመጀመሪያ ብዙ አማራጮች አሉ። ከነዛ አማራጮች ውስጥ በጣም የሚታወቁትን ሁለት ፖፑላር የሆኑ ኢንተርኔት ፍጥነትውን ቴስት ለማድረግ የምንጠቀምባቸውን ሁለቱን ነው ዛሬ የምናየው። አንደኛው እና በጣም ፖፑላር የሆነው ፋስት ዶት ኮም የሚለውን እናያለን ማለት ነው። ፋስት ዶት ኮም ኮንትሮል ኢንተር አረጋለሁ። ይው ይሄ ፋስት ዶት ኮም ፖፑላር የሆነ በኔትፍሊክስ የቀረበ ኢንተርኔታችን ምን ያህል ስፒድ አለው የሚለውን ፍጥነቱን የሚነግረን ዓለም አቀፍ ተወዳጅነት ያለው ቴስተር ነው ማለት ነው። ስለዚህ አሁን የኔ የኢንተርኔት ፍጥነቴ ስለዚህ 4.2 ሜግ ፐር ሰከንድ ነው ማለት ነው። ስለዚህ ይሄን ከኢትዮ ቴሌኮም ነው የገዛሁት ትክክለኛውን ነው እያቀረበልኝ ያለው ማለት ነው። አሁን እናንተ ፎር ብላችሁ ስሪ ቱ ቢሄድ፣ ስለዚህ ምንድን ነው ስፒዱ እያላችሁ ግራ ልትጋቡ ትችላላችሁ። ስለዚህ እንደውም የኔ ፎር ነው ብዬ እንትን ምለው ፎር ፖይንት ቱ ቴስት አድርጎ አግኝቶልኛል ማለት ነው። ስለዚህ ይሄ ዓለም አቀፍ ተወዳጅነት ያለው እጅግ በጣም ብዙዎቹን እያገለገለ ያለ ቴስተር ነው ማለት ነው። በኔትፍሊክስ የቀረበ ነው። ይሄ አንደኛው ነው። ሁለተኛው ደግሞ ስፒድ ቴስት ዶት ኔት የሚል ነው። ኮንትሮል ኢንተር እናረጋለን። ይሄኛውም ብዙ ጊዜ ኢንተርኔታችን ምን ያህል ፍጥነት አለው የሚለውን ቴስት የሚያደርግልን ነው። ሁለቱ በጣም ፖፑላር ናቸው፣ እነኚህ ሁለት ቴስተሮች ማለት ነው። ይሄ ፋስት ዶት ኮም እና ወይም ደግሞ ፋስት ኢንተርኔት ስፒድ ቴስተር እና ሁለተኛው ደግሞ እዚህ ጋር ስፒድ ቴስተር ማለት ነው። አሁን ምን ያህል ዳውንሎድ ማረግ ትችላላችሁ፣ ምን ያህል ደግሞ አፕሎድ ማድረግ ትችላላችሁ ሁላ የሚለውን ቴስት አድርጎ ይነግረናል ማለት ነው። እዚህ ጋ ይኸው ጎ አልኩኝ አሁን እናየዋለን። ምን ያህል አፕሎድ ማረግ ይችላለው፣ ምን ያህል ዳውንሎድ ማረግ ይችላለው፣ ምን ያህል ነው ስፒድ የሚለውን ሁላ ይነግረኛል ማለት ነው። ስለዚህ ጎን ጎን እያደረገ ነው። ይሄው እንደምታዩት ቴስት እያደረገ ነው። ይሄኛው ስፒድ ቴስተር ነው። ዋው ይሄው ስፒድ ቴስተሩ ቼክ አድርጎ ጨርሷል ማለት ነው። እንደምታዩት እዚህ ጋር ምን ያህል ዳውንሎድ ማድረግ እንችላለው ፎር ፖይንት ዋን ፎር፣ እዚህ ጋር ደግሞ አፕሎድ ማድረግ የምንችለው ፎር ፖይንት ናይን ናይን ስለዚህ እዚህ ጋር እንደምታዩት ኮኔክሽንስ መልት ይላል። አቅራቢው ኢትዮ ቴሌኮም አዲስ አበባ ይላል። ሁሉንም ነገር እዚህ ጋር ያስቀምጥላቸዋል ማለት ነው። በስፒዳችሁ ላይ በኢንተርኔት ስፒዳችሁ ላይ የሆነ ቅር ያላችሁ ነገር ካለ በዚህ መልኩ ማየት ትችላላችሁ ማለት ነው። አንደኛው ስፒድ ቴስተር ነው። ሁለተኛው ደግሞ ፋስት ዶትኮምን በመጠቀም እንደዚህ ኢንተርኔታችሁን እቤታችሁ ሆናችሁ ማየት ትችላላችሁ። ከአቅራቢያችሁ ማለት ነው ያነሰ እናንተ ለምሳሌ ስድስት ብላችሁ ኖ ፎር ብላችሁ ያነሰ ከሆነ ለምን ብላችሁ መጠየቅ ትችላላችሁ ማለት ነው። ስለዚህ ሁለት አቅራቢዎች አሉ እኛ ጋር አንደኛው ኢትዮ ቴሌኮም ነው፣ ሁለተኛው ደግሞ ዌብ ስፕሪክስ አለ። ስለዚህ ደውላችሁ ወይም ደግሞ አካል ሄዳችሁ የሆነ ነገር የቀነሰ ነገር ካለ መጠየቅ ትችላላችሁ ማለት ነው። ስለዚህ ለዛሬ ይህን ብዙ ሰዎች የሚቸገሩበትን የኢንተርኔት ፍጥነት ማወቂያ መንገድ እነኚህን ሁለቱን አይተናል። እነኚህ በዓለም አቀፍ በደንብ በደንብ የሚታወቁ ሁለት ቴስተሮች ናቸው። ስፒድ ኢንተርኔት ስፒድን ቴስት የምናደርግባቸው ናቸው። በሚቀጥለው በሌላ አስተማሪ በሆነ ቪዲዮ እስክንገናኝ ድረስ ባይ።